ምሳሌ ለሕይወት ምን ጥበብ ይሰጣል? የምሳሌ መጽሐፍ ትርጉም ያለውና አምላካዊ ሕይወት ለመኖር ጊዜ የማይሽረው ጥበብን ይሰጣል። የጥበብ መጀመሪያ እግዚአብሔርን መፍራት አስፈላጊ መሆኑን ያጎላል። ይህ ፍርሃት ስለመፍራት ሳይሆን ለእግዚአብሔር ጥልቅ አክብሮትና አክብሮት ማሳየት ነው። እግዚአብሔርን ስናከብር የተሻለ ምርጫ ማድረግን እንማራለን። ምሳሌዎች ተግሣጽን እና ራስን መግዛትን ያስተምራሉ። እነዚህ መንገዶች ወደ ጥፋት እንዴት እንደሚመሩ በማሳየት ከስንፍና፣ ታማኝነት የጎደለውና ስንፍና ያስጠነቅቃል። በተመሳሳይ ጊዜ ጠንክሮ መሥራትን፣ ታማኝነትን እና ጥበብ የተሞላበት ንግግርን ያወድሳል። እነዚህ ባህሪያት በእግዚአብሔርና በሰዎች ዘንድ ስኬትን፣ ሰላምን እና ሞገስን ያመጣሉ። ግንኙነት በምሳሌ ውስጥ ሌላ ቁልፍ ትኩረት ነው። መጽሐፉ ጓደኞችን በጥንቃቄ መምረጥና ከመጥፎ ኩባንያ መራቅን ይመክራል። የታማኝ የትዳር ጓደኛን ውበትና የዝሙትና የፈተና አደጋን ያጎላል። እነዚህን ትምህርቶች በመከተል ልባችንን እና ቤታችንን እንጠብቃለን። በመጨረሻ፣ ምሳሌ ጥበብ በቃላችንና በድርጊታችን ላይ እንዴት እንደሚነካ ያሳያል። በደግነት እንድንናገር፣ መልስ ከመስጠታችን በፊት እንድናዳምጥና ከሐሜት እንድንርቅ ያስተምረናል። ጥበብ ትሕትናን፣ ትዕግሥትንና ማስተዋልን ያመጣል። በዚህ መንገድ መኖር በረከቶችን ያመጣልና በዕለት ተዕለት ሕይወታችን ውስጥ የእግዚአብሔርን ባሕሪ ያሳያል።